በዛሬው የጃኒ ትራቭል ኤፒሶዳችን ከኢትዮጵያ ቦሌ ኤርፖርት ተነስተን ቱርክ ለ7 ሰዓት ሌኦቨር አድርገን ጉዟችንን ወደ ቡክሬስት ሮሜኒያ እናደርጋለን። ተከታተሉ። ይህ ነው ዋናው ሰውዬ። እንግዲህ ጎቱ ሲያመጣኝ ቱርክ ጋር ብቻ አለው ይላለ። ለማንኛውም በጠዋት ተያይዘውታል። ይህም ቢዝነስ አይ ጋይስ፣ ለማንኛውም ኤርፖርት ደርሰናል። አሁን ወደ ሮሜና እንሄዳለን። ቡቻ አለ እንዴት ነው? ሁሉ ፒስ አለን ይመስል። ለማንኛውም ጋይስ፣ አሁን ወደ ኤርፖርት እንሄዳለን። ሳሳይ ሄደብኝ። ተከታተሉ። አይ ጋይስ፣ ለማንኛውም በጣም ኃይለኛ ሰልፍ ነው ያለው። ውስጥ እቃ ሻንጤ ምናምን ካስገባው በኋላ እንገናኛለን ማለት ነው። በድጋሚ ቦሌ ኤርፖርት ነው ያለ ነው። ከምሽቱ 3 ሰዓት ከ40 በረራ 6 ሰዓት ከ5 ነው። አት ቲንክ 2 ሰዓት ከምናምን አለ ሰው። በተረፈ ተከታተሉ። አጋይስ እንግዲህ በመከራ ለበሏ በመከራ ገብቻ አለው ውስጥ ደግሞ በጣም ይገርማችሁ ይሄኛው ሁለት መቀመጫ ነው ያለው። እዚህ ጋር ደግሞ አራት መቀመጫ በዛ በኩል ደግሞ ሁለት እና እንደ ባለፈው ተኝቼ በኋላ ምግብ ከመለጠኝ እናደዳለሁ። እራት አልብሎ ማጋጣሚ ካልሆነ በጣም ቱርክ ሆም ሶ ምንድን ነው ከዚህ ከአዲስ አበባ ኢስታንቡል፣ ኢስታንቡል ስምንት ሰዓት ሌኦቨር አለ። ከኢስታንቡል ደግሞ ቀጥታ ወደ ሮሜኒያ ቡክሬት ነው ቡክሬት የሚባለው ከተማ እንሄዳለ ማለት ነው። አም ሪሊ ኤክሳይትድ በጣም ሆፕፉሊ አሪፍ ጊዜ አሳልፋለሁ ተስፋ አደርጋለሁ። ቢኮዝ እቆያለሁ ኩረት ነው። አይ ጋይስ ለማንኛውም እንግዲህ ተርኪ ገብቻለሁ። ሶ ተርኪ አንድ ሰባት ሰዓት አለኝ። ላይክ ሰባት ስድስት ሰዓት አለኝ። ደፍሬ ለወጣ ነው፣ ምክንያቱም ከኤርፖርት ከተማ አንድ ሰዓት ነው የሚፈጀው። ላይክ አንድ ሰዓት ምናምን የሚፈጀው ከተማ ወደ ኤርፖርት ነው ሌላ አንድ ሰዓት ነው። ሶ ትንሽ ሪስክ ነው። በረራዬ ሰባት ሰዓት ላይ ነው። ቼክ ኢን ስድስት ሰዓት መሰለኝ። ሶ ምንም አላረግም እዚህ ኤርፖርት። ያው ሁሉ ሰዓት ተጣደፊ ውጭ ሮጬ ብመጣ ይሻለኛ። ሶ ባለፈው የባስ ካርድ አላወጣውም እሱ የባስ ካርድ አለ እስካሁን በእሱ የባስ ካርድ መሄድ ይችላሉ። ከዛ በተረፈ ግን ብር ባወጣ አሪፍ ነበረ። ካሽ ማለት ነው። ቢካዝ ኬሪዮን ሻንጣ በጣም መግዛት ፍላጎት አለኝ። አሪፍ ማገኘው እዚህ መሰለኝ። አይ ጋይስ፣ ለማንኛውም ወደ ውጭ እየወጣው ነው። ትንሽ ይቀዘቅዛል። ሶ ወደ ታክሲም የሚባል ከተማ ይሄ ረጅሙ ፎቅ የሰራውበት የለም የመጀመሪያ ቀን ስታንቡል እዛ ቦታ ላይ ይሄዳለሁ። ከዛ ቦታ ደግሞ ኡበር ጠርቼ ወደ ግራንድ ባዛር የልብልስ የሚሸጥበት ምናምን እዛ ይሄዳለሁ ማለት ነው። ሚ ነው እውነቱን ለመናገር ምንም የተካበረ ነገር አናረግም። ባይዘወ የባለፈው የተጠቀምኩበትም ሆፕፉሊ ካለው ኤርፖርት በ275 ሊራ እንሄዳለን ማለት ነው። ግን ኡበር ከጠራቸውን 40 ዶላር ምናምን የሚሆነው ሰው ቼክ ላድርገው ካለው ይሄ ነገር። አይ ጋይ ለማንኛውም 373 የቱርክ ብር አለው። ታክሲም እኔ የሚሄድበት ቦታ ደግሞ ለመሄድ ስንት ብር ነበር? 275 ብር ነው የሚያስፈልግ። ስለዚህ መሄድ እንችላለን፣ ምንም ኡበር ሳላወጣ ማለት ነው። ናይስ። ለማንኛውም ባሱ የሚወጣው 7 ከ20 ነው። አሁን 6 ከ50 ስንት ሰዓት ነው? ስድስት ከሀምሳ ሰባት እሱ ልርድ የሀያ ደቂቃ አለኝ ማለት ነው። ከዛ ልክ እዛ እንደደረስኩ በርጠር እሄዳለሁ። ሮጭ ቶሎ መለሳለሁ ማለት ነው። ዞር ዞር ብላ ይሻለም። ቱርክ ድረስ መጥቼ ቶሎ ምክንያቱም አስቡት እስከ ቀኑ ሰባት ሰዓት አሁን ጠዋት አንድ ሰዓት አለ። ሁለት ሶስት አራት አምስት ስድስት ሰባት ከቀኑ ሰባት ሰዓት መቀመጥ አዛ ነው ነው እዛ ደርሳለሁ። የምገዛው ነገር ካገኘሁ እገዛለሁ፣ ካላገኘሁ ቁርሴን በልቼ እመጣለሁ። ከዛ እንሄዳለ ማለት ነው በድጋሚ አሁንም ቱርክ ገብቻለሁ። ከሰባት ሰዓት በኋላ ወደ ሮሜኒያ እንገባለ ማለት ነው በድጋሚ። ጃኒኒ ሰብስክራይብ እያደረጋቸው ያዘው ያዘው ያዘው አይ ጋይስ፣ ወደ ባስ ውስጥ እየገባን ነው። እንደምታዩት እየተጫነ ነው፣ ግን እኔ ምንም ኬሪዮን ሻንጣ አልያዝኩም፣ ሰው የጀርባ ቦርሴ ብቻ ነው። ቆረጠው ቀስ ለማንኛውም፣ እንግዲህ ከኤርፖርት ቀጥታ መጥቼ ቱርክ ገብቻ አለው ይላል። ለማንኛውም ያዘው። እንዴት ነው ግን በአንድ ወር ውስጥ ቱርክ ሁለቴ የምመጣው? ዋት ኦ ማይ ጋድ አይ ሚስ ዲስ ፕሌስ። ማረ ምን ቱርክ ላይ አንድ 15 ቀን በቃ መቆየት ቢችል ወደፊት ደስ ይለኛል። አም አይ ቲንክ ኦቨር ጠርቼ አለው። ኦቨር ጠርቼ ወደ ግራንድ ባዛር ነው የሚሄደው ልብስ የሚሸጥበት ቦታ። ሶ ባለፈው አክቹሊ ቪዲዮ መጨረሻ ላይ በስልኬ በጣም ብዙ ጣጣ፣ በሩጫ ነው ኤርፖርት ሄድኩት ባለፈው። ዛሬ መጣደፍ አልፈልግም። ሶ አሁን ወደ እንደገዛው ቀጥታ ነው የሚሄደው። ወላ ቁርስ ላ ባልበላ ደስ ይለኛል፣ እዛው ኤርፖርት እበላለሁ። በተረፈ ኦቨር እየመጣ ነው። ኧረ ቆም ቆም፣ ያዘው ያዘው ያዘው፣ ያዝልኝ ያዝልኝ። ሄሎ ፓኬጅንግ አንተ ቴንክ ዩ ብለኝ፣ እንጂ የዞረበት ሹፌር አጋሽ ሰው። ለማንኛውም እማየውን ቦታ አወረደኝ። እንዴት አወቅ እንዳትሉኝ፣ ምክንያቱም መንገድ ተዘጋግቶበት እዚጋ አላወረደኝ። ወ ጀመራችሁ ደ ቤት ብዬ ነው የሚሄደው። ስምንት ደቂቃ ወክ ረ በኢየሱስ በመጣንበት አረ እንዴ ቆይ ግን ደስ የሚለው በመንገድ ላይ ብዙ ሱቆች አሉ። ሶ አሁን ከጠዋቱ ሁለት ሰዓት ተኩል ነው። ይኸውላችሁ ጋይስ እንደምታዩት ሁሉም ሱቆች ከፍተዋል። ምን እንደተማርኩ ታውቃላችሁ? አይ ቲንክ ቱርክ በጣም የቱሪስት ሀገር ስለሆነች ነው በጠዋት የሚከፈተው እንጂ አሁን ሞሎች ምናምን ብትሄዱ ሁሉም አራሳ ጠዋት አራሳ ነው የሚከፍተው። ላይክ ሞል ትልልቅ ሞሎች ማለት ነው እና በእግር ያስኬደኛል። እዛ ጋር ድሮፕ አያደርገኝም ነበር እንደ ትንሽ የጀርቤ ቦርሳ ይከብዳል። ኬሪዮን ካገኘሁ ኬሪዮን አስገባዋለሁ ማለት ነው። አሁን ተመልሼ ከዛ ወደ ኤርፖርት ይላለሁ ማለት ነው። በተረፈ ቱርክ ተመልሰናል። እና የፖሊስ የወታደር ፖሊስ ልብሶች ይበዛሉ በጣም እዚህ አካባቢ ለምን እንደሆነ አላውቅም። እና ደግሞ ቅዝቃዜ አጠይቁኝ አሚን አላካብረም አክ ከዚህ ባሳ አይቻልም። እንደ ኖርማሉ በቃ ይህን ጃኬት አድርጌ ምንም እየበረደኝ አደለም፣ ግን ዳገቱ የመጣው ዳገት ትንሽ አዛ ነው። አይ ቱርክ ቱርክ እስካሁን እየገረመኝ ነው፣ ሁለቴ መምጣቴ። እስቲ ምን አለ በጠዋት ተያይዘውታል። ቢዝነስ ስማ ታድለው እንደዚህ ነው በቃ ደስ የሚለው ይኸው ላችሁ ወድቄ የነበረ የችኮላ ነገር እግሬ ወለም ብሎ ወድቄ ነበር። እናንተ እሺ፣ አሁን በዚህ ውስጥ እንገባለን። የሚገዛ ነገር ካለ እንገዛለን ማለት ነው። ሻይ ምናምን አልገዛም። ከዚህ በፊት ቪዲዮ ላይ የሰራው ቪዲዮ ላይ ጃኒ እስካም አርገዋል ብላችሁኛል። ስለዚህ ከስህተታችን እንማራለን ማለት ነው። ምክንያቱም ውድ ነው የሸጡልኝ። ቡቻን አላያችሁ ምን እንዳለ። እኔ ከአንተ ጋር ሰሆን ውድ ነው የሚሸጡልኝ ብሏል። ጫማሳይሆን ሻንጣ አይት ነው ያሉት። ሻንጣ ሻንጣ? አዎ እስዝሜ ማችስ ሶስት ሺህ የቱርክ መኒ አለኝ። ያው ዲፍረንት ኮለር ኢስ አ ኬሪ ኦን ራይት። ሌዘር ነው ፕላስቲክ አይደለም። ይኸው እኛ ዞሮ ዞሮ ያው እውነተኛው አይደለም ግን፣ ሰባ ስምንት ዶላር ማለት ነው። ለማንኛውም ዞር ዞር እንበል። ኦፕሽናችንን አያችሁ ጋይስ። ጠዋቱ ሁለት ሰዓት ላይ መጥቼ ያው ሁሉ የተከፈተው ሱቅ አሁን ዝግ ናቸው እንዳለ ማለት ነው። በስማ ብቻ በጠዋት ትራንዚት የሚያረግ ሰው ምናምን እዚህ ይመጣል። ግን አሪፍ እና ደግሞ ባለፈው መነጽር አልገዘውም። ባለፈው ስንት ነው? ሀያ ዶላር ነው የገዛሁት። ከዚህ እንትን ሳውዲ አረቢያ የሮናልዶ ቋስ ለማየት ሲሄድ ኬሴ ላደርግ የተሰበረ እሺ። እነህ ስንት ናቸው ደግሞ? እነህ ሳይሆኑ እዚህ ጋ እንኳን የለም። አረ መነጽር ቤቶቹ አልከፈቱም። እስቲ ጋይስ ሊያት አሪፍ ይመስላል። አቤት ቦርሳ አቤት ቦርሳ የወላችሁ ጋይስ ተራ ተራ ዋጋውም ሲረክስብኝ እንደሆነ አላውቅም፣ ግን ምንም አይለም። ብዙ የተካበረ ነገር አይደለም፣ የተጸዳ ነው። እዚ ጋር አረጃኒ ተውተው እዚ ድረስ መጠተው አሬ ኬሪዮን ያለ ደህና ኬሪዮን የለም። ለግሪ ያለ እንዴ ሰው ጫማ ይገዛል? እኔ ጫማ አይ እስካሁን መነጽር ቤት ሰዓት ቤት አላየም። በጣም በጊዜ የመጣው ብዙ ሱቆች ዝግ ናቸው። አሁን ኬሪዮን ብገዛ ባሩ ነው የሚሆነው ማለት ነው። ሁለ ሺቶ ገዛው እና አንድ ሰዓት ገዛው። አሁን ወደ ኤርፖርት መሄድ እችላለሁ። ሰዓትም እንዳላረፍድ ቁርስ ብበላ አሪፍ ነው፣ እዚህ አካባቢ ማለት ነው። በተረፈ በድጋሜ ዋጋውን አልነግራችሁም፣ ቅዱስ ይጮውብኛል። መቼም ግን ያው የመጨረሻ በቃ ከዚህ አልወርድም ብያቸው በጣም ተከራክረን ነው ሰዓቱን የገዛሁት። የስ እስ ትክክለኛ ሰዓት አይደለም። አይ ጋሽ ለማንኛውም ቁርስ ልበላ እዚህ ቁጭ ብያለሁ። ሰዓት ግን ትንሽ ያስፈራል። ሶስት ሰዓት ከአርባ ነው በረራዬ፣ ግን ሰባት ሰዓት ነው። የፈጠነ በልቼ እሄዳለሁ ወደ ሮሜኒያ ይላለው። አይ ጋሽ የፈጠነ በላበላ አድርጊያ ወደ ኤርፖርት ሊር ነው ኡበር እየመጣ ነው። ይህ ነው እንዴ ከሮሜኒያ ወደ ኢትዮጵያ ስመለስ ደግሞ እንደዚሁ ቱርክ መምጣት እችላለሁ። ሶ እስከዛ ድረስ አዲስ ሀሳብ ከመጣልኝ አስብበታለሁ። ካልሆነ እንሄዳለን ማለት ነው። ሄሎ አይ ጋይስ ለማንኛውም ኤርፖርት ደርሰናል ትንሽ ሰአት አለኝ መሰለኝ ግን ያው ቶሎ በጊዜ ገባገባ ብለን ወደ ሮሜኒያ እንሂድ በእናትህ እዚህ ጋር ልክ እንደመጣችሁ ከበር እንደገባችሁ እዚህ ጋር ፍተሻ አለ አይ ጋይስ እንግዲህ በሰአቴ ተገኝቻለሁ ቼኪን አልጀመረም አሁን የምገኘው ኢስታንቡል ኤርፖርት ነው ጠዋት ወጣው ሰአት ገዛው ሽቶ ገዛው ከዛ በኋላ ደግሞ ምግብ በላው ፒዛ ነገር በጣም ቅባት ነበረው ተውኩት ብቻ አሪፍ ጊዜ ነበረኝ ቱርክ ከዛ ያለፈ ነገር የገዛሁት ምንም ነገር የለም እዚህ ውሃ ብገዛ ደስ ይለኛል ውሃ ገዛው። አሁን ጉዞ ወደ ሮሜኒያ እናደርጋለን። ሶ ባይ ዘ ወይ በዚህ አጋጣሚ ሮሜኒያ ነው፣ ሰዓቱ ሲደርስ እነግራችኋለሁ ለምን እንደመጣሁ እንዴት እንደመጣሁ። በዛም ብዙ ታሪክ ነው ያለው። ኦልሬዲ ኢንትሮ ላይ ታች ሊሆን ይችላል አላውቅም። በተረፈ እንግዲህ አሁን ወደ ፕሌን ቦታችን እንሄዳለን። አይ ጋይስ እንግዲህ ወደ ፕሌን እየገባን ያለ ነው። ሶ በጣም ሲምፕል ነው። አንድ ሰዓት መንገድ ነች። የሮሜኒያ ዋና ከተማ መሰለኝ ቡክሬት ቡክሬት ነው። ምን ነው ያ፣ እንደዛ ነው የምንሄደው አይ ጋይስ ለማንኛውም ሮሜኒያ ገብቻለሁ። አንደኛው ሻንጣዬ መጥቷል። አንደኛው ደግሞ ሻንጣዬ ይቀራል ማለት ነው። ይሄኛው የነዩ ዮቶር ነው። አንደኛው ደግሞ የኔ ነው የቀረው። ሶስቱን የጠበኩት ያለውትኝ አሁን ከቀኑ ስንት ሰዓት መሰላችሁ? እዚህ አገር በጣም ፀሐይ ነው። በጣም ደስ ያለኝ ከቀኑ 9 ሰዓት በኢትዮጵያ ማለት ነው። ከቀኑ 9 ሰዓት ነው። ገና እየመጣ ነው መሰለኝ። እንግዲህ አ ሻንጣዬ ያዘው። አይ ጋይስ ለማንኛውም እየገፋው እየወጣው ነው። አቤት እንግዲህ እዚህ ጋር የሚቀበለን የት ነው ያሉት? ገስቶች ኢንቫይተሮች የት አሉ? ወ ደውልለት ጋይስ፣ እንግዲህ ገብቻለሁ። አቀባበል ምድር ዞር ሰላም አትላቸው። ይኸውላችሁ ይሄ ነው ዋናው ሰውዬ እንግዲህ ጎቱ ሲያመጣኝ ሁለቴ ቱርክ መጠ ዋንተ ምክንያት ራስ አስተዋውቃቸው ባይ ዘ ዌይ ብዙ ሰው አሁን የሚያውቀው ዩቱብ ይ ቲክቶክ ብዙ ሰው የሚያውቀው ቪዲዮን አንተ የሰራው ማለት ነው። ጃኒ ይህ ቪዲዮ ፖስት አድርጎ ነበር። በነገራችን ላይ በዚህ አጋጣሚ ስንት ቀን እንደምቆይ አላውቅም፣ ቢካዝ መመለሻ ትኬት የለኝም። ስለዚህ ከቱርክ ሌላ አንድ ሀገር ሄደን ከዛ ደግሞ ኢትዮጵያ መሄድ ይችላለ። ስለዚህ እስኪ ኮመንት ላይ አሳውቁ፣ የት ሀገር ልሂድ። ኮመንት ኮመንት አሳውቁ። ከዛ በኋላ ይሄዳለ፣ መሄድ ይችላሉ። እኔ ሀገር ጥሩ ከቻሉ ሄዳሉ። ሀቢቢ ካምቱ ሮሜኒያ ጃኒ በምትፈልጉበት መሰረት ይሄዳለሁ ስላለ ነው ይህ ቪዲዮ እየሰራ ያሉት አባቴ ወደ ሮማንያ መምጣት ይችላል። ሮማንያ በጣም ብዙ የሚታዩ ነገሮች አሉ እኔም አለው ወደ ሮማኒያ ለመምጣት ስትዘጋጅ ያሳውቀኝ። በጣም ብዙ ነገሮችን አብረን ማየት መስራት እንችላለን ማለት ነው። ጃኒያችን የእኔ ና ብለህ ማለት ነው። ዩቲዩብ ላይ በጣም እንደሰራ እሱ ቪዲዮ ባለፉ የቱርክ ቪዲዮ ላይ ወዴት መሄድ እንዳለብኝ አላውቅም እና ኮሜንት ውስጥ ከዛ አሁን ሮጠ መጣ ማለት ነው። እንግዲህ ስንት ቀን ያለኝ እዚህ፣ ስድስት ቀን ሰባት ቀን አይደል? ስድስት ቀን ሳምንት ሙሉ ማለት ነው። ስለዚህ እንግዲህ ሆፕፉሊ አሪፍ አሪፍ ነገር። እሺ ደስ ይለኛል። አኑጣ ደግሞ በጣም ደስ ይለኛል። ሰሞኑን እንዳለ ፀሐይ ነው የሚሆነው መሰለኛል። ኦኬ አይ ጋይስ፣ ለማንኛውም እንግዲህ ባስማ አረ ባይ ዘ ወይ ድካሙ ፊል አላረኩትም እስካሁን። ና ራስ ላስታወቃቸው ዛሬ ነው የመጣው አለ አክቹዋሊ፣ አብረን የመጣ ነው ከኢትዮጵያ ጀምሮ። ባይ ዘ ወይ ሰላም እያልክን ነበር። ስማኑ ስም ዳዊት እባላለሁ። የመጀመሪያ ጊዜ ነው ሮማኒያ፣ ሮማኒያ የመጀመሪያ ጊዜ ነው። በጣም አሪፍ አሪፍ አጋጣሚ ነው። ከአብረን የመጣ ነው ከኢትዮጵያም፣ አሁንም አንድ ላይ ነን ጓደኛ፣ አረ ጓደኛ መሻቸው ተዋውቃለህ የት ነው ያለነው? እና ላይክ ለሚቀጥለው ስድስት ቀን ሮሜኒያ ነው የምንቆየው አይደል? ስለዚህ ጋይስ እንግዲህ ሆፕፉሊ እዚህ በአሪፍ አሪፍ ነገር ታሳየናለ ብዬ ተስፋ አረጋለሁ። ሁላችሁም ተከታተሉ፣ ላይክ አርጉ፣ ሰብስክራይብ አሪፍ ሚሆን ይመስለኛል። የት ነው ያለ ነው ያለ ነው ሜርካና ይባላል የቱርክ ከቱርክ መጥቼ ቱርክ አይተሃል? አይ ጋይስ ለማንኛውም የቱርክ ቤት ነው። ምንድነው የሚመችህ ምግብ እዚህ

አዲስ አበባ ማለት ነው። እኔ አዳማ ልጅ ነኝ። ብዙም ፈረንሳይ ሲባል ሰማለሁ ነው ግን በደንብ አላቆም። አይ በጣም አሪፍ። አይ ጋይስ እየገባ ነው። እንግዲህ ትንሽ ድካም ላይ ስላለን ከኤርፖርትን የመጣ ነው። ያው የሚቀማመስ ነገር ልንቀምስ ነው። በድጋሚ መርካና ምርቃና። አይዞን እንግባ እና በላ በላ ምግብ ሳይደስ ይለኛል። ታውቃለህ አይደል? አይ ጋይስ፣ እንግዲህ ምንድን ነው የታዘዝኩት? በስመ አብ እንግዲህ አቀባበል የሮሜኒያ ሌላ ታሪክ ነው። እናንተ በስማ ሶ ቺክን ስጋ ከዛ ዊ ሃቭ ስቴክ ነው። በስማ አረ ምንድን ነው አረ በመጀመሪያ ቀን ስማ ዳቦ ጅም ነው። እንግዲህ ሁለት እንግዶች ነን። እንግዲህ ጋ ስቴክ አለ። እንግዲህ እንደዚህ በቃ ለዛሬ ብቻሽን አይ ጋይስ ለማንኛውም በላን ጠጣን፣ እየወጣን ያለነው ማረፍ አለብኝ። ገና ከመጣሁ ምንም አልተኛውም። ስለዚህ የመጀመሪያ ብሎግ ነው። ኢኖሚን ቀለል ያለ ብሎግ ነው። የአሜሪካ ስሜት የተሰማ ነው። ማሪያም ላይክ አሁን የአፓርትመንቱ ቁጭ በቃ አሜሪካ የምታያቸው አፓርትመንቶች እንደዛ። ከዛ ደግሞ ብሮ ላይክ በጣም እግዚአብሔርን አይ ቲንክ እንትን ግቢ ስለሆነ መሰለኛል ያው ትናንት እና በስመ አብ ገና እንደገባሁ ልብስ አልቀየር እዛው ወደኩ አንተ በእኔ ቤት እቃ ቪዲዮ እያስተካከልኩ አልቻልኩም። በስመ አብ እና አሁን ወሬ ነው ሀበሻ ሬስቶራንት ነው ሰፈሩ ደስ ሲል አሜሪካ የተመለስኩ እየመሰለኝ ነው። በስመ አብ አፓርትመንቱ ደግሞ ጋይስ አፓርትመንታችሁን ቆያ ሳያችኋለሁ በኋላ በኋላ ጋይስ ይወላቹ፣ ፈርስት ፈርስት ዴይ ኦር ሰከንድ ዴይ አሜሪካ ያለው የመሰለኝ ነው። አሜሪካ የሆነ ግን ሌላ ስቴት ግን ኢሮፕ ያለው ከሌሎች ኢሮፕ ይለያል። በተለይ ደግሞ ብዙ ሮፖቹ ፀሐይ አላጋጠመኝም። ላይ ነው ስፔን የነበርኩ ጊዜ ኃይለኛ ደመና የነበረው ምናምናም። በተረፈ ጋይስ አለፍልፍ ተከታተሉ። ፖሊስ ቤት ይዞ የመጣው ጋይስ አገር ፖሊሶች ሰላም፣ እንዴት ናችሁ? ሰላም ናቸው አለ እግዚአብሔር ይመስገን አለን። እንዴት ናቸው? እንኳን ደህና ቆያችሁ። እሺ፣ ምንድን ነው ያለው? አስረዳችሁ ሚዲያዎች ይመጣሉ እዚህ ያለው የኢትዮጵያ ኮሚኒቲ እንዴት መንገድ መጠቀም እንዳለባቸው። እነሱ እንግዲህ ቁርስ ነው ምሳ ምንድን ነው ከባድ ከባድ ምግብ፣ በስመ አብ። እንደ ጎረድ ጎረድ ክትፏለው፣ ዶሮ ዶሮና ጎመን። በጣም አሪፍ። መልካም ምሳ። በላ በላ እንደሚለኝ ከሆነ ኑሮ በጣም አሪፍ ነው እያለ ነው ሮሜኒያ ውስጥ። ስለዚህ በደንብ ውጭ እናወራለን። እንደውም እዚህ ስለማይሰማቸው አሁን ስንት ስንት ነው ይሆናል? ያው 15 ሮ አንተ ይህን ቢንበላ እዛ 50 ዶላር በላይ አይሆንም። ቢከዝ አይ ቲንክ 35 45 እንደዛ ነው። ሶ አሁን ጎረድ አለው ክትፎ አለው ዶሮ ወጥ፣ ጎመን ከዛ ምንቸታ እንትን እና አይብ አረታ 15 15። አይ ጋይስ፣ ለማንኛውም እንግዲህ የት ነው ያለ ነው አሁን የምንገኘው፣ ኬሊያ ቪታል፣ ኬሊያ ቪታል የሀበሻ ሬስቶራንት አይደል? ስለዚህ ሬስቶራንት ምንድን ዋና ከተማ ቡካሬስት ቡካሬስት ነው የሚባለው። ቡካሬስት ሳይሆን ሮሜኒያ ሙሉ አጠቃላይ ብቸኛው ያበሻል ብቸኛው ብላክ ባርበር ሾፕ ደግሞ እዛ ጋ ይገኛል። ብላክ ባር የጥቁር ሲያሳይ ሶ ጋይስ እንግዲህ እዚህ ጋር ብቸኛው የሮሜኒያ የምግብ ሬስቶራንት ብሎኛል። እዚ ጋር ደግሞ ብቸኛው የሮሜኒያ ብላክ ባርበር ሾፕ ሮሜኒያ ፈርስት ይባላል። አፍሮሜኒያ ይላል እዚሁ እዚሁ በለው። አፍሮሜኒያ በሰላም ምናምን ነው። የሴቶች ወንዶች የሴቶች ወንዶች ነው። ይሄ ወንዶች ሲሆን ሁሉም ነገር የተሟላ አለ። ሁለተኛው ሳይት ደግሞ የሴቶች ሲሆን ሁሉም ነገር አለ። ይሄ ደግሞ ብቸኛው የብላኮች ባርበርሾፕ ነው ማለት ነው ሮማኒያ ላይ። ሶ ሌላው እንዳለው የሮሜኒያዎች ምናምን ነው እንትን የሚሉት ማለት ነው እስካሁን አላገጠመኝ። አይ ሌሎች ፀጉር ቤቶች አይ የሮሜኒያ ነው እንጂ ጥቁር የጥቁሮች ናምን የለም። በጣም ደስ ይላል። እንግዲህ ሬስቶራንቱ ጋር ገብተን እዚህ ፕሮግራም ነበር። ቅድም ምንድን ነው የሚለኝ ሮሜኒያ ውስጥ ኑሮ በጣም ቀላለው። ስለ ውድ አይደለም በጣም

እኛ አንድ ሽሮ ማለት ላይክ ከሆነ ስምንት ሮ ማለት ነው። ስምንት ሮ አንድ ስምንት ግን በጣም ርካሽ። ማህበራዊ ደግሞ አስራ አምስት ውዱ ነው። እዚህ ምግብ ውድ ሊባል የሚችለው ሰፋ ያለ ቦታ ነው። እዚጋ ቡና ይፈላል። እዚህ የመጠጫ ቦታ ነው። እዚህ ደሞ ሽንት ቤት አለ። ደስ ይላል። አይ እንግዲህ የት ነው ያለ? ነው ፋሽን ሃውስ አውትሌት ነው እንዴ አ አውትሌት ሴንተር ኦኬ። አሜሪካ ማለት እንደዚህ አክቹሊ። እንግዲህ ፑማ ነው ፑማ። ኢታ ገዛ አሪፍ ነው። አንተ ያምራልከ። ትንሽ ያው ሳይዙ እንዳልኩ ነው። ጠበብ ሊሆን ያዝ ነገር ቢያደርገኝ አሪፍ ነበር። ሶ አሁን ያለንበት ቦታ በጣም ብዙ ሞሎች አሉ። ብዙ ብራንድ ብዙ ብራንድ ያሉበት ቦታዎች ናቸው፣ እና ዞር ዞር እያለ ነው። አንድ ሙዚየም ልንሄድ ነበረ ዛሬ ዝግ ነው። ሶ ከዛ ቲኬት አልቆር እንደምንም ብለን ቆርጠን የወለቀን ተይዟል? ከዚህ በኋላ ሞልቶ ነው?